ወደ ቤታችን ሚዲያ አድማጭ ተመልካቾች ከቤታችን ሚዲያ ዓለም በዚህ ሳምንት የተሰኘውን ሳምንታዊ ዜና ይዘንላችሁ ቀርበናል። የኢትዮጵያ ወቅታዊው የባሕር በር ጥያቄ የቀጣዩን ትውልድ ዕጣ ፈንታ የሚወስን ጉዳይ ነው ሲሉ አምባሳደር ሙክታር ዋሬ ተናገሩ። ኢትዮጵያ ፕሬስ ድርጅት እንደዘገበው የኢትዮጵያ የባሕር በር ጥያቄ በታሪክ አጋጣሚ የተፈጸሙ ስህተቶችን የሚያርምና የቀጣዩን ትውልድ ዕጣ ፈንታ የሚወስን ጉዳይ ነው ሲሉ በአልጄሪያ የኢትዮጵያ ባለሙሉ ሥልጣን አምባሳደር ሙክታር ዋሬ ገለጹ። አምባሳደር ሙክታር ዋሬ ለኢትዮጵያ ፕሬስ ድርጅት እንዳብራሩት ኢትዮጵያ ከጥንት ጀምሮ በቀይ ባህር ላይ ይዞታ የነበራትና ቀይ ባህርንም በባለቤትነት ስትቆጣጠር የቆየች ሀገር ብትሆንም በተፈጸሙባት ሴራዎች ከቀይ ባህር እንድትገለል ሆናለች ብለዋል። ኢትዮጵያ 1800 ኪሎ ሜትር የሚረዝመውን የቀይ ባህር ይዞታ በቁጥጥሯ ስር ያኖረች እና ለወጪና ገቢ እቃዎች በርካታ ወደቦችን የምታስተዳደር ሀገር ነበረች ያሉት አምባሳደር ሙክታር፣ ሆኖም የኢትዮጵያን ማደግ በማይፈልጉ ኃይላት ኢትዮጵያ ከቀይ ባህር እንድትርቅ ተደርጋለች ብለዋል። በተጨማሪም አምባሳደሩ እንዳብራሩት ኢትዮጵያ ባህር አልባ በመሆኗ ጸጥታና ደህንነቷን አስተማማኝ በሆነ መልኩ ለማረጋገጥ እንደተቸገረች እና ለወደብ ክራይ በርካታ ዶላሮች ለመክፈል መገደዷንም ጠቁመዋል። ይህ በእንዲህ እንዳለ የአውሮፓ ህብረት በቀይ ባህር አካባቢ ያለው ውጥረት አሳሳቢ ነው አለ። የአውሮፓ የውጭ ግንኙነት ካውንስል ኢሲኤፍአር ሰሞኑን ባወጣው ሪፖርት በቀይ ባህር አካባቢ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብፅ መካከል የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ አስታወቀ። ካውንስሉ በሪፖርቱ እንዳመለከተው ይህ ውጥረት ወደ ሌሎች የአፍሪካ ቀንድ ክፍሎች እየተስፋፋ በመምጣት ሶማሊያን ጨምሮ ቀጠናውን ወደ ባሰ አለመረጋጋት ሊመራ ይችላል ብሏል። ይህ ሁኔታ ለአውሮፓ ህብረት ደህንነትና ኢኮኖሚያዊ ጥቅም ስጋት እንደሚሆንም ሪፖርቱ አትቷል። በዚህም መሰረት የአውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለው ውጥረት ለማርገብ ጥረት እንዲያደርግ ካውንስሉ ጥሪ አቅርቧል። ከዚህም በተጨማሪ ሁለቱ ሀገራት ኢትዮጵያና ሶማሊያ የንግድ ኮሊደር እንዲገነቡ የአውሮፓ ህብረት ድጋፍ እንዲሰጥ ሪፖርቱ አሳስቧል። የአውሮፓ የውጭ ግንኙነት ካውንስል ይህን ምክረ ሐሳብ ያቀረበው በቀጠናው ያለው አለመረጋጋት እየሰፋ ከመምጣቱ በፊት የአውሮፓ ህብረት ንቁ ተሳትፎ በማድረግ ሰላም እና መረጋጋትን ለማረጋገጥ ያለውን ፍላጎት ለማሳየት እንዲችል ነው ተብሏል። አምነስቲ በአፍሪካ ህብረት የኢትዮጵያን የኮሊደር ልማት አሰራር ወነጀለ። ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች ውስጥ በሚያካሂደው የኮሊደር ልማት ምክንያት በዜጎች ላይ እየደረሰ ያለው የግዳጅ መፈናቀል እና የሰብአዊ መብት ጥሰት በአፍሪካ የሰብአዊና ሰዎች መብቶች ኮሚሽን ፊት ክስ አቀረበ። ክሱ ትላንት በጋምቢያ በተካሄደው የኮሚሽኑ 83ኛ ጉባኤ ላይ ቀርቧል። አምነስቲ ኢንተርናሽናል ኮሚሽኑ የኢትዮጵያ መንግስት በኮሪደር ልማቱ በሰብአዊ መብቶች ላይ ያሳደረውን ተጽዕኖ በተመለከተ ጥልቅ ምርመራ እስኪደረግ ድረስ ፕሮጀክቱን እንዲያቆም ጥሪ እንዲቀርብ ጠይቋል። በተጨማሪም ድርጅቱ መንግስት ለልማቱ ተፈናቃዮች ተመጣጣኝ ምትክ መኖሪያ ቤት እንዲገነባ እና በቂ ካሳ እንዲከፍል ኮሚሽኑ በይፋ እንዲጠይቅ አሳስቧል። ኮሚሽኑ በዚህ ጉዳይ ላይ ምን ዓይነት ምላሽ እንደሚሰጥ በጉጉት እየተጠበቀ ነው። በሌላ ዜና በኢትዮጵያ በአንዶር ውስጥ ብቻ ሰባት ጋዜጠኞች ላይ ስር መፈጸሙን ሲፒጂ አስታወቀ። መንግሥት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንዶር ውስጥ ሰባት ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪው ሲፒጂ አስታወቀ። ድርጅቱ ግንቦት 8 ቀን 2017 ዓም ባወጣው ሪፖርት ጋዜጠኞቹ የታሰሩት በአዲስ አበባ ከተማ፣ ባህረሪና ሶማሊያ ክልል መሆኑን አመላክቷል። አዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞ ሶስት የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውን ሲፒጂ በሪፖርቱ ገልጿል። የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሐን አዋጅ ውጤት ኢትዮጵያ ወደኋላ በመቀልበስ ላይ ትገኛለች ሲሉ ተናግረዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነጻነትን ለማዳከም ጥቅም ላይ ሊውሉ የሚችሉ ህጎችን ማሻሻል ወይም ማንሳት አለባቸው ሲሉ አሳስበዋል። በቅርቡ እየተከናወነ ካለው የጤና ባለሙያዎች ንቅናቄ ጋር በተገናኘ ዶክተሮች በመንግስት ኃይሎች መታሰራቸውን ቤተሰቦቻቸው ገለጹ። ዶክተር ዮናታን ዳኛቸው የጤና ባለሙያዎች ፕሬዝዳንት። በተጨማሪም በአርባ ምንጭ ሶስት ዶክተሮች በመንግስት የጸጥታ ኃይሎች ታስረዋል። የአርባ ምንጭ ጠቅላላ ሆስፒታል ዋና ስራ አስኪያጅ ዶክተር አምባሳደር ዱማ ግን ይህንን አስተባብለዋል። ማንም የታሰረ የለም በማለት መልስ መስጠታቸውን ቢቢሲ በአፋን ኦሮሞ ባቀረበው ዘገባ አስታውቋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ አዲስ ከተማ ወረዳ በሚገኘው ወረዳ 9 ጤና ጣቢያ ገብሮ የተባለ ፋርማሲስት መታሰሩ ተዘግቧል። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ከድንገተኛ ክፍል ጀምሮ ሁሉም የሕክምና አገልግሎቶች ሙሉ በሙሉ ቆመዋል። ይህ የሆነው በዩኒቨርሲቲው ውስጥ በሌሊት በርካታ ሐኪሞች ዶርማቸው እየተሰበረ በቁጥጥር ስር መዋላቸውን ተከትሎ ነው። እንደ ዘሃበሻ የዜና ምንጭ ዘገባ እስካሁን ድረስ በዚሁ ጉዳይ ከ21 በላይ በሆስፒታሉ ውስጥ የሚሰሩ ሰራተኞች መታሰራቸው ተረጋግጧል። የኢትዮጵያ ጤና ባለሙያዎች ንቅናቄ በበኩሉ ባወጣው መረጃ በአጠቃላይ ሰማንያ የጤና ባለሙያዎች መታሰራቸውን አስታውቋል። አምንስቲ ኢንተርናሽናል የጤና ባለሙያዎች በርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው አለ። የአምንስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ጽሕፈት ቤት በተለይ ለአዲስ ስታንዳርድ በላከው መግለጫ የጤና ባለሙያዎች በአሁኑ ወቅት ከፊል ሰላማዊ አድማ በማድረግ የተሻለ ደሞዝ እና የሥራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጿል። አምስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለሥልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። ባለሥልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብት እንዲያከብሩ ሕግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡና ጥበቃ እንዲያደርጉላቸው አሳስበዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱ የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩን ባልደረቦቹ ለቢቢሲ ገልጸዋል። ሐኪሞች፣ ነርሶች፣ ላብራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተዳረጉ ተነግሯል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉት ባለሙያዎች መካከል ዘጠኙ ሴት የጤና ባለሙያዎች ናቸው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያላቸውን 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 2017 ዓ.ም ጀምሮ የከፊል የስራ ማቆም አድማ መምታታቸውን ገልጸዋል። ከዚህ የአድማ ዜና ጋር በተገናኘ በውጭ የሚኖሩ ኢትዮጵያውያንና የተለያዩ የሲቪክ ማህበራት በጋራ ያቋቋሙት የኢትዮጵያ ሶሊዳሪቲ ንቅናቄ ኢሶን በኢትዮጵያ ውስጥ የሚገኙ የህክምና ባለሙያዎች ለሚያነሷቸው የደሞዝ ማሻሻያ ጥያቄዎች መንግስት ተገቢ ምላሽ እንዲሰጥ ጠይቋል። ለኢትዮጵያ ኢትዮጵያ ሉዓላዊ አንድነትና ለኢትዮጵያዊነት መብት መከበር እንሰራለን ሲል ማህበሩ አቋሙን አሳውቋል። ዛሬ ምሽት ጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ መግለጫ አውጥቷል። ሚኒስትሩ መቼም እና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለ ሲሆን ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎት ለማህበረሰባችን ያለምንም መቆራረጥ መስተጓጎል እየተሰጡ ይገኛል ብሏል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ሲል ገልጿል። ሚኒስቴሩ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያለ ሲሆን ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ድርጊቱ የራስን ቤተሰብ ዘመድ ወገንንና መላው ማህበረሰብ ከመጉዳት ባለፈ ከሙያ ሥነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ገልጾታል። ጥያቄ እንኳ ቢኖራቸው በሥራ ገበታቸው ላይ ተገኝተው መደበኛ ሥራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ሲል አስገንዝበዋል። እነዚህ የጤና ባለሙያዎች ወደ ሥራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው ጤና ሚኒስትር መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደር እና ቁጥጥር አዋጅ 1362 2017ን አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ብሏል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን ካለ በኋላ በሌላ በኩል ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራቸው የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን ሲል ሚኒስትሩ በመግለጫው ላይ አስፍሯል። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ፣ እንዲሁም በጤና ተቋምም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩ ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን አሳውቃለን ሲል አስጠንቅቋል። ይህ በእንዲህ እንዳለ የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ያለው የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስትር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ የጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ግንቦት 8 ቀን 2017 ዓ.ም ውይይት ማድረጉን ገልጧል። በውይይቱም የጤና ባለሙያ ጥያቄዎች በተገቢና በህጋዊ መንገድ በሚቀርቡበት ሁኔታም ላይ ምክክር መደረጉ ተገልጿል። በዚህም ለህብረተሰቡ ሙያዊ ስነ ምግባር በጠበቀ መልኩ የጤና አገልግሎቶች ሳይቋረጡ መቀጠል እንደሚያስፈልግ ተጠቁሟል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ እያደረጉ ያሉት አድማ ዛሬ ስድስተኛ ቀኑን ይዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምላተ ጉባኤ በዛሬ ዕለት በጽረሀ መንበረ ፓትርያርክ ተጀምሯል። የርክበ ካህናት ምላተ ጉባኤ መጀመሩን አስመልክቶ ብጹሕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ እንዲጠበቅ በማስተማርና በተግባር በመሳተፍ የህዝቡ መሪዎችና አርያ ሆነን መስራት ይገባናል ብለዋል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችንን ሰላም፣ ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን ያሉ ሲሆን እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል ብለዋል። ለመከራ እየተዳረገ ያለውን በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን፣ እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይሁና፣ በቃ በሉ የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይሄ ነው ሲሉ ቅዱስነታቸው መድረኩን ከፍተዋል። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችው የፕሪቶሪያውን ስምምነት አናቀው መባል ከተጀመረ ነው ሲሉ ዶክተር ደብረጽዮን በዚህ ሳምንት ነበር የተናገሩት። የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርተፍኬት ስለሰጠን አይደለም። በምርጫ ቦርድ ሰርተፍኬት ያቋቋምነው ነው ጊዜ አስተዳደር የለም። በምርጫ ቦርድ ሰርተፍኬት የሚሆን ወረቀት የተሰራ ስራ የለም ሲሉ ሊቀመንበሩ ተደምጠዋል። በእኛ በኩል እንደስከ ዛሬው በግንቦት አምስት ምክንያት ከፕሪቶሪያው ስምምነት ጋር የተያዘ የሚቋረጥ ነገር የለም ሲሉ አስታውቀዋል። ደብረ ደብረጽዮን ገብረ ሚካኤል ዶክተር የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም ከእናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል የተፈናቃዮች ውሳኔ የገፋ መጥቷል ሲሉ ገልጸው እኛም ይህን የተፈናቃዩን ውሳኔ እናስፈጽማለን ብለዋል። ይህ በእንዲህ እንዳለ ህዋት ከፖለቲካ ፓርቲነት በኢትዮጵያ ምርጫ ቦርድ መሰረዙ ተነገረ። ህዋት ከተሰረዘ በኋላ የአፍሪካ ህብረትን የጸጥታ ምክር ቤት አስቸኳይ ስብሰባ ጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዋትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታው ምክር ቤት የአስቸኳይ ስብሰባ ጥሪ አቅርቧል። ኅብረቱ የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። ከዚህ ጋር ተያይዞ ከሚከተለው የጸጥታ ችግር ጋር በተገናኘ የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥቷል። በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜናዊ ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስቧል። በአማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ጦርነት፣ ህዝባዊ ዓመፅና የማይገመት የጸጥታ ሁኔታ እንዳለ ጠቅሶም ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን አስታውቋል ይህ በእንዲህ እንዳለ በመቀሌ ልዩ ኢንዱስትሪ ዞን የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ይህንን የገለጸው የዘጠኝ ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው ባለፉት ዘጠኝ ወራት ከ37ሺህ በላይ ሰራተኞች ከስራ መልቀቃቸውም ተነግሯል በተጨማሪም የትግራይ ቱሪዝም ቢሮ ኃላፊ ከቅርብ ቀናት ወዲህ የውጭ ቱሪስቶችና ዓለም አቀፍ አጋሮች ወደ ትግራይ እንዳይበሩ ተከልክለዋል ብለዋል። ኃላፊው አቶ አጽባ ገብረ እግዚአብሔር በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባጋሩት መግለጫ የኢትዮጵያ አየር መንገድ ባለፉት ሶስት ቀናት የውጭ ዜጎች ወደ ትግራይ በሚደረጉ በረራዎች እንዳይሳፈሩ ማገዱን ገልጸዋል። አክለውም በትግራይ ውስጥ የሚገኙ አንዳንድ የውጭ ዜጎችም አካባቢውን ለቀው እንዲወጡ እየተመከሩ መሆኑን ጠቁመዋል። የኢትዮጵያ አየር መንገድ የፌዴራል ባለስልጣናት ለቀረቡላቸው ጥያቄዎች እስካሁን ምላሽ አልሰጡም። ሆኖም የቢሮ ኃላፊው ጉዳዩን ለመፍታት ከጊዜያዊ አስተዳደሩ ፕሬዚዳንት እና ከፌዴራል መንግስት ባለስልጣናት ጋር እየተወያዩ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ ተቃውሞ ተቀስቅሷል። ከትላንት በስቲያ የማይጨው ከተማ ነዋሪዎች ደብረ ጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን፣ በዛሬ ዕለት ደግሞ የመሆኒና ኮረም ነዋሪዎች የተቃውሞ ሰልፍ በማድረግ ሰላም ፈላጊነታቸውን አሳውቀዋል። ከዚህ ዜና ጋር በተገናኘ የቀድሞ የትግራይ ጊዜያዊ መንግስት ፕሬዚዳንትና የወቅቱ የአፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን የትግራይ የጸጥታ ቢሮ ከሰሰ። በፋና ቴሌቪዥን የትሕነግ አመራሮችን በተመለከተ አቶ ጌታቸው ረዳ ያስተላለፏቸውን መልእክቶች ቀይ መስመር ያለፉ ናቸው ሲል የትግራይ የጸጥታ ቢሮ በመግለጫ ክሱን አሰምቷል። የትግራይን የወርቅ ዘረፋ፣ የዲያስፖራውን የመዋጮ ገንዘብ ሌብነት፣ የባህን ገንዘቦችን ስርቆት፣ የተጋሩን ጄኖሳይድ፣ የትግራይ ኤርትራን ህገወጥ ግንኙነት በተመለከተና ሌሎች በርካታ ጉዳዮችን በማስረጃ አስደግፈው አቶ ጌታቸው ለኢትዮጵያ ሕዝብ ይፋ ያደረጉት ባሳለፍነው ሳምንት ነበር። አቶ ጌታቸው በሁለት ክፍል በፋና ቲቪ በቀረበው ንግግራቸው በትግራይ ያሉ ህገወጥ ድርጊቶችን የሚያስፈጽሙ ቁጥራቸው ጥቂት የሆኑ ፖለቲከኞችና የጦር መኮንኖች በህግ ሊጠየቁ ይገባል ማለታቸው በትግራይ ገዢዎችና ደጋፊዎች ዘንድ ቁጣ ቀስቅሶባቸዋል። የትግራይ ጸጥታ ቢሮ በመግለጫው በስተግርጌ አቶ ጌታቸው ረዳ ቀይ መስመራችንን ያለፉ ቢሆንም ወደ ትግራይ ከመጡ ጥበቃ መድበን በክብር የምንቀበላቸው መሆኑን ለማሳወቅ እንወዳለን ሲሉ ተሳልቋል። ፑቲን ከዩክሬን ጋር ያለምንም ቅድመ ሁኔታ የሰላም ንግግር ለመጀመር ሀሳብ ያቀረቡት በያዝነው ሳምንት ነበር። የሩሲያው ፕሬዝዳንት የሰላም ድርድሩ ግንቦት ሰባት በኢስታንቡል መጀመር ይችላል ብለዋል። እውነተኛ ሰላምን የሚፈልጉ ሁሉ የሩሲያን የድርድር ጥያቄ ችላ ማለት አይችሉም በማለት ፑቲን ለሰላም ያላቸውን ቁርጠኝነት አሳይተዋል። ፑቲን የትራምፕ አስተዳደር በዩክሬን ሰላም ለማውረድ ላደረገው ሽምግልና ምስጋናቸውን አቅርበዋል። ሩሲያ የአውሮፓ መሪዎች ግንቦት አንድ ወደ ሞስኮ ለመምጣት በመወሰናቸው የደረሰባቸውን ጫና ትረዳለች፣ ቁርጠኝነታቸውንም ታደንቃለች ሲሉም አክለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ፑቲን ያቀረቡትን የድርድር ሀሳብ አድንቀዋል። ሙሉ በሙሉ አዲስና በጣም የተሻለ ዓለም ይመጣል ሲሉ በትሩስ ሶሻል ገጻቸው ጽፈዋል። ትራምፕ ድርድሩ እንዲሳካ ከሁሉም ወገኖች ጋር መስራታቸውን እንደሚቀጥሉ ቃል ገብተዋል። ሩሲያ በኢስታንቡል ድርድር ለመጀመር በቀረበው ሀሳብ ዙሪያ የዩክሬንን ምላሽ እየጠበቀች ነው ሲሉ የክሬምሊን ረዳት መናገራቸው ተዘግቧል። በተጨማሪም ሩሲያ ኩርኩስ ክልልን ነጻ ስታወጣ ድጋፍ ላደረገችው ሰሜን ኮሪያ ምስጋናዋን ገልጻለች። ይህ በእንዲህ እንዳለ ቮሎድሚር ዘሌንስኪ ለድርድር ቱርክ አንካራ ገባ። የዩክሬኑ ፕሬዝዳንት ቮሎድሚር ዘሌንስኪ ከሩሲያ ባለሥልጣናት ጋር ለመደራደር ቱርክ አንካራ ገብተዋል። ድርድሩ በኢስታንቡል ሊጀመር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶዋን ጋር ተገናኝተው እንደሚነጋገሩ ታውቋል። ዘለንስኪ አንካራ እንደደረሱ በአውሮፕላን ማረፊያው በሰጡት አጭር መግለጫ እኔ ለድርድር ተገኝቻለሁ፣ ሩሲያውያን በምን ዓይነት ደረጃ እንደሚገኙ እናያለን ሲሉ ተደምጠዋል። ከዚሁ ዜና ጋር በተገናኘ የተከተለው አሳዛኝ ዜና በሩሲያ ና ዩክሬን መካከል የተደረገው ድርድር ሁለት ሰዓት ባልሞላ ጊዜ መበተኑን የቱርክ ውጭ ጉዳይ ባለስልጣናትና አንድ የዩክሬን ተደራዳሪ ለአሶሺየትድ ፕሬስ ተናግረዋል። በድርድሩ ላይ የተገናኙት የዩክሬን ባለስልጣናት እንደገለጹት የሩሲያ ተደራዳሪዎች ዛሬ አዲስ መደራደሪያ ነጥብ ይዘው ቀርበዋል። ይህ ነጥብ ደግሞ ዩክሬንን ከፍተኛ መጠን ካለው መሬቷ ለቃ እንድትወጣ የሚጠይቅ በመሆኑ ተቀባይነት እንዳላገኘ አስረድተዋል። ዩክሬን አስቸኳይ ተኩስ አቁም እንዲደረግና ዲፕሎማሲያዊ መፍትሄ እንዲፈለግ ሀሳብ አቅርባለች። ትራምፕ በሁለተኛው ዙር የፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ዓለም አቀፍ ጉዞ ሲያደርጉ በዚህ ሳምንት ነው ሳውዲ የደረሱት። መጀመሪያው ዙር የስልጣን ዘመናቸውም ወደ ዋይት ሀውስ እንደመጡ ለመጀመሪያ ጊዜ ሳውዲ አረቢያን መጎብኘታቸው ይታወሳል። የአሜሪካው ኤርፎርስ ዋን የፕሬዝዳንቶች መጓጓዣ ሪያድ ሲደርስም የሳውዲ አረቢያ ሮያል አየር ኃይል ኤፍ 15 ተዋጊ ጄቶች ትራምፕን አጅበው ታይተዋል። በመካከለኛው ምስራቅ ለሶስት ቀናት የሚቆዩት ትራምፕ ከሳውዲ በተጨማሪ ኳታርና አረብ ኤሜሬቶች ይደርሳሉ። ከዚሁ ዜና ጋር ተያይዞ ፕሬዚዳንት ትራምፕ በ36 ሚሊዮን ብር ስክሪፕቶ የ1.2 ትሪሊዮን ዶላር ስምምነት ፈርመዋል። ይህ ስክሪፕቶ በጀርመን የሚመረት ሲሆን እጅግ ውድ እና ጥራት ያለው በመሆኑ ይታወቃል። በስምምነቱ ፊርማ ስነ ስርዓት ላይ የኳታሩ ሼክ ታማም አልታሂ ስክሪፕቶውን ለትራምፕ በስጦታ አበርክተዋል። ትራምፕም ስጦታውን በደስታ ተቀብለው ለተገኙት እንግዶች አሳይተዋል። በዚህ ውድ ስክሪፕቶ የተፈረመው ስምምነት በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር የሚያጠናክር ሲሆን በተለይም በነዳጅና ጋዝ ዘርፎች ላይ ያተኮረ ነው። የኳታር መንግስት በትላልቅ ኢንቨስትመንት ፕሮጀክቶች ላይ ለመሳተፍ ፍላጎት እንዳለው የተገለጸ ሲሆን ይህም ለአሜሪካ ኩባንያዎች ትልቅ የገበያ ዕድል ይፈጥራል። የዚህ ስምምነት መፈረም የአሜሪካና ኳታርን የረጅም ጊዜ ንግድ ግንኙነት የሚያጠናክር ሲሆን በሁለቱ ሀገራት መካከል ያለው የኢኮኖሚ ትብብር ወደ ላቀ ደረጃ ያደርሳል ተብሎ ይጠበቃል። ይህ በእንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን የማስወጣት ሂደቱን ለማፋጠን ቢያንስ 20 ሺህ ተጨማሪ ፖሊስ አባላት እንዲመደቡ ትዕዛዝ አስተላልፈዋል። ይህ መመሪያ ባለፈው ሳምንት አርብ ዕለት የወጣ ሲሆን አስተዳደሩ በፈቃዳቸው ወደ ሀገራቸው ለመመለስ የሚፈልጉትን ስደተኞች ለማበረታታት የያዘው እቅድ አካል እንደሆነ ተገልጿል። ይህ እርምጃ በአሜሪካ የፖለቲካ ክበቦች ውስጥ የተለያዩ አስተያየቶችን ያስከተለ ሲሆን አንዳንዶች ሲደግፉት፣ ሌሎች ደግሞ የሰብአዊ መብት ጥሰት ነው ሲሉ ተችተዋል። የቀድሞው የኡራጋይ ፕሬዝዳንት ጆሴ ሙጂንካ በ89 ዓመታቸው አረፉ። የዓለማችን ደሃው ፕሬዚዳንት በመባል የሚታወቁት ሙጂንካ ለተከታታይ አምስት ዓመታት ኡራጋይን አርባኛው የሀገሪቱ ፕሬዝዳንት ሆነው በመመረጥ መርተዋል። ፕሬዝዳንቱ ከደግነታቸው የተነሳ የሀገራቸው ሕዝብ አባታችን እያለ ይጠራቸው ነበር። የቀድሞ የኡራጋይ ፕሬዝዳንት በመሪነት ዘመናቸው በባለ አንድ መኝታ ቤት የገጠር ቤታቸው ሹመታቸውን ሀገር እየመሩ ያሳለፉ ሲሆን ከቤታቸው ወደ ቢሯቸው በግል ቮልስ መኪናቸው ይመላለሱ እንደነበር ተነግሮላቸዋል። ፕሬዝዳንቱ ልዩ መንግስታዊ ፕሮቶኮል ካላስፈለጋቸው በቀር ቶክሲዶ አይለብሱም ነበር። አስፈልጓቸው ከለበሱም አልባሻቸው ባለቤታቸው እንደነበሩ ተነግሮላቸዋል። የእኚህ ድሃ ኡራጋዊ ፕሬዝዳንት የቀብር ስነ ስርዓት በሀገራቸው መንግስት ከፍተኛ ክብር ተሰጥቶት የተፈጸመ ሲሆን፣ አስከሬናቸው በየጎዳናው ሲያልፍ በሀገሬው ህዝብ ደማቅ ጭብጨባ ታጅቦ ተሸኝቷል።